በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አሥራ አምስት በዚች ቀን ከኒቆምዴ ሀገር ቅዱስ ቢላሞን በሰማዕትነት አረፈ። የዚህም ቅዱስ አባቱ ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናት። ጥበብንም አስተማሩት። ከዚህም በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኘ። እርሱም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀናች ሃይማኖት አስተማረው፣ የክርስትና ጥምቀትንም አጠመቀው። ታላቅ የሆኑ ድንቆይ ታምራትንም የማድረግ ሀብትን እግዚአብሔር እስከሰጠው ድረስ በጾም በጸሎት ታላቅ ገድልን ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒትን እንዲያደርግለት አንድ ዕውር ሰው ወደ እርሱ መጣ። ቅዱስ ቢላሞንም በአብ በወልድ በመንፈስ ቅዱስ ስም እያለ በውሩ ዓይኖች ላይ የመስቀልን ምልክት አደረገ። ያን ጊዜ ዓይኖቹ ድነው አየባቸው፣ ጤነኛም ሆነ። ንጉሥም ዓይኖቹ የተገለጠለትን የዚያ ነውር ዜና በሰማ ጊዜ ወደ እርሱ አስቀረበውና ዓይኖችን ማን አዳነህ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ ቅዱስ ቢላሞን ፈወሰኝ። እርሱ እጆቹን በዓይኖቼ ላይ አድርጎ በስምአብ ወወልድ ወመንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ ያን ጊዜም አየሁ። ይህንንም ብሎ እኔ ክርስቲያን ነኝ እያለ በንጉሱ ፊት በግልጽ ጮኸ። ንጉሱም ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ ወታደር ልኮ ቅዱስ ቢላሞንን አስቀረበው። ስለ ሃይማኖቱም በጠየቀው ጊዜ እርሱም ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሱም ብዙ ሽንገላን በመሸንገል አባበለው፣ ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ ከፍ አድርጎ ካልሰማኸኝ እኔ ጽኑ ስቃይንን አሰቃይሃለሁ አለው። ቅዱስ ቢላሞንም እኔ ከስቃይ የተነሳ ፈርቼ ሃይማኖቴን ለውጬ ፈጣሬን አልክድም አለው። ከዚያችም ቀን ጀምሮ በብዙ አይነት ስቃይ በብዙ ቀኖች ውስጥ ማሰቃየትን ጀመረ። በግርፋት፣ በስቅላትም፣ በባህር ስጥመትም ወደ እሳት በመወርወርም የሚያሰቃይበት ጊዜ አለ። በዚያም ስቃይ ውስጥ ሳለ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ባጠመቀው ቄስ በአርሜላውስ አምሳል ተገልጾለት እንዲህ የሚል የደስታ ቃልን አሰማው። የመረጥኩ ቢላሞን ሆይ ደስ ይበልህ፣ እኔ የሰማያዊ መንግሥትን አዘጋጅቼ ላለሁና። የንጉሱ ጭፍሮችም ይህን የደስታ ቃል ሰሙ፣ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማምነው፣ እነርሱ በሕያው እግዚአብሔር ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ያመኑ መሆናቸውን በንጉሱ ፊት ገለጡ። በዚያን ጊዜም ራሳቸውን በሰይፍ እንዲቆርጡ ንጉሱ አዘዘ። ቅዱስ ቢላሞንንም እንዲቆርጡ ታዘዘ። ከሌ ጭፍሮች ጋርም እንዲህ ገድሉን ፈጸመ። ቁጥራቸውም 158 ነው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዘችም ቀን የቢላሞን ማህበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞም የሰላቲዮን፣ የአጥራኪስ፣ የኢናፍር፣ የአድራኒቆስ፣ የአርሞሊስ፣ የአርሞክስ፣ የአርማንያ፣ የአርሚስ፣ የቅድስት ጾመታ፣ የአባት ኢሳይያስ፣ የጳውሎስ ርድ፣ የሲላስና የሐዋርያትም የእረፍታቸው መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለርክበታ አጽምክሙ ወርቅ አስኬር ወኪርያቅ ወሰላም ለሲላስ ረዳ ጳውሎስ ማይነቅ ዘጸለለ በጌጋይ እምነጽሮታ ለጽርቅ አይነ ህሊናይ ፈውሱ በምራቅ ሰላም ሰላም አርያትሁ ለአብ ዛዙ ዮም በቃለ ጥበብ በቤተ ክርስቲያን አቲ እንታዛብ ያሰጋቡ መጻሕፍተ እምባይረ መለኮ ርሂብ ከመጽጊያተ ያሰጋብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ጥቅምት 16 በዝች ቀን ለአባቶች ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድሪ ሀገር ሊቀጳጳሳት አባይ አቃቱ አረፈ። በዚችም ቀን የቅዱሳን ሞክሮፎዮን የብሎ የባህታ ኢሳይያስ ረድ የጴጥሮስ ደግሞ የፋሩ የድርቅ ሀገር የሆኑ የአርባ አምስት ጻርቃን የመስተጋደል አሮን የቃርቦ የአናሊው የአባ ጳውሊ የመስተጋደል ማርቆስም የእረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ያሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናገል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅዱሰ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩማ ሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ